አንድ በላይ ጋብቻን በሚመለከት እዛ አካባቢ የምትነግረን ነገር አለ? ያንተን መጀመሪያ፣ ከዛ በኋላ ደግሞ የሰማውን ምታያንተ ማለት የምሰማው ነገር ካለ። የሰማሁት ነገር የለም። እንደ ሀሳብ ከአንድ በላይ ጋብቻን የምትሞክር ሰው ነህ? በራስህ ስታየው ሁኔታህን ሀልህን ስታዳምጠው ወላ እንግዲህ ሁለተኛ ትዳርን በተመለከተ በግሌ ሁሉም የራስ እኔ ያገባ ወንድሜ ካለ ከሴቷ በላይ ወንዱ ነው የሚያሳዝነኝ። ምን ማለት ነው? እውነት ባል የሚሆን ከሆነ ይህ ልጅ ጎበዝ ልጅ፣ ሁለት እህቶቼን ሰትሬ የእውነት ባል ሆኜ አስተዳድራለሁ ካለ በጣም ይበልጠኛል። የወንድሜ ምንም የሰራው ነገር የለም። በርታ፣ ጠንክር፣ አላህ በርታ ብዬ እነግረዋለሁ ይህን ወንድሜ ባገኘው ዝም ብለ የምትገባበት አለ የሆነ ቁጥሩ ሁለት ሶስት አላት ያው ወንዶች ብዙን ጊዜ ያፈዙት አያ ሜኑ ይባላልለ መስናው ሶላሰው ሩባ እችን አያ ነው የሚወዷት ይባላል እና ሴቶቹም ይዘሉታል ሴቶቹ ደግሞ ላቱሽሪክ ቢላ ሲሆን የሚለው ላቱሽሪክ ቢ ነው የሚለው በእኔ እንዳታጋራ ነው እ በአላህ እንዳታጋራ ብሎ አይሞክሩምና ይሄን ነገር ግን በተመለከተ በጣም ትልልቅ የምንማማራቸው ነገሮች ያሉ ይመስለኛል መጀመሪያ እዚህ ውስጥ የሚገባ ወንድሜ ከወንድሜ በፊት እሱ ይጠቅማል ብዬ ነው። አገባለሁ፣ ወደ ራሴ አገባለሁ፣ አብሽር አገባለሁ። እዚህ ውስጥ የሚገባ ማንኛውም ሰው ከመልሱ በፊት እኔ አንደኛ ገና ሳያገባ ሚስቱ ጋር በሆነች ጊዜ ሲጣላ እንደውም አገባለሁ ይላል። ድንገት የሚያገባው የዛሬ ሀያ አመት ይሆናል ማለት የማናረጋቸው ነገሮች ባናነሳቸው ጥቅም ስለሌለው። ምክንያቱም በንግግር ዓለም ኢስላም የመጣው መሬት ላይ የሚወርዱ ነገሮች አሉና፣ አገባለሁ ካለ 13 ዓመት ነው። እንግዲህ 13 ዓመት አገባለሁ ብላ ይዛበታለች። እሷ ዜብራ ላይ ቆመዋል፣ ቀይ መብራት ላይ ቆመዋል። እንግዲህ ድንገት ጨው በዛ ብሎ መናገር አይችልም። ብዙ የቆሰለችው ነገር አለ። በእሷ ኢማን በእሷ ኢማን የማናደርጋቸው ነገሮች ቃላቶቹን ባይገቡ ብዬ መክራለሁ። መጀመሪያ ዝም ብሎ

ስ ከዚህ ቀደም ኡስታዝ አቡበከር ጋር ቆይታ ነበር። ልክ እንደምታውቀው ኡስታዝ አቡበከር ደግሞ በደንብ የደረጀ ልምድ ያለው ወንድም ነው። በዚህ ጉዳይ ላይ በደንብ ህይወቱን ማነጅ እያደረገ እየኖረ ነውና ሲያወራን ነበረ። እሱ የነገረን እንዴት እንደሚኖር ነው። አንተ ደግሞ እንድትነግረን የፈለግኩት ሀሳብ አለህ የሚለውን እስካሁን እንግዲህ ይህንን ጉዳይ በተመለከተ ሀሳቡ የለኝ። ያው የዚያን ነገር ስታስብ የእውነት ጊዜ ሊኖር ይገባል። ጊዜ ጊዜ በጣም ይጠቅም። ምክንያቱም ከአንድ ወደ ሁለት ነው። ያው እናቴ የምትለው አባባል አለ፣ ሁለት እንዳታገባ የአንተ ሚስቶች አቅፋቸው ማተኘው ሺዎች ናቸው ትላለች። የቢሮን ስራ ስለምታውቀው እነሱ እንዳታቋርጥባችን ቃላት እናቴ ብዙውን ጊዜ ትናገራለች። አቅፈ ማተኛቸው እኮ ብዙ ሚስቶች አሉ አንተ ትለኛለች አንዳንዴ ለአንድ ሺ እናቶች አለበስን ስንላቸው ሚስቶች አንድ ሺ ደረሱ ትለኛለች። እና ትንሽ ከስራ አንጻር ወደ አንዱ ባላንስ እንዳያደርግና ድንገት ያው ምሰጋቸው ነገሮች አሉ። ይህን ስታስቡ ብዙ ፕላስ ማይነስ የምታደርጋቸው ነገሮች አሉ። ስራ የሚያስተጓጉሉ ነገሮች ይገጥመሃል። ጠልታ አይደለም፣ ወይም ደግሞ ስራው እንዲቆም ፈልገ አይደለም። አንዳንዴ ሳታስባቸው የሚመጡ አሉ። ግን ብዙን ጊዜ ይህንን ለማሰብ ካለ የስራ ውጥረት አንጻር ብዙን ጊዜ ለማሰብ እስካሁን ድልም አስኮረፈት ምናምን ቤቷ የሄደችበት አጋጣሚ ራ ብዙ እንደዚህ እንደርሰንም አናቅም። ምክንያቱም የለም፣ ቤታችን ምክንያቱም እኔ እንትን አልለም፣ የምደብቀው ነገር የለም። ብዙን ጊዜ ያው የሚያሻክራቸው ድብብቆች ነው። እኛ ጋር ድብብቆች የለም። እኛ ጋር እንደውም ትንሽ ለተመልካቾች ወጣ እናትሽ ከናፈቁሽ ሁሉ አደራ ከቀልባቸው አላህ ይጠብቀኝ ሄደሽ ማደር ትችያለሽ ነው ያልኳት። እኔም እናቴ ጋ ሂጅ አድራለሁ። እሷ ሜዳ እናቷ ጋር ታድራለች። አሁንም አሁንም መሄድ ከፈለገች ልጆቹን ይዛ ዘይራ አድራ። እናት ናት፣ ከኔ በፊት ምታውቃት እናት ናት። የምነግድባቸው እናቶቻችንም ዛሬ ነው። አንዳንዴ ሰው ምን ነው እናትና ዘይርም ሲባል ያው ታውቀው የለ ትዳር የለው ትዳር ከገባው ይላል። ትዳር ገባን እንጂ ጀነት ምን ብለን ነው የምንርቀው? የበለጠ እንደ ማንነት ከፍ ብሎ። ምክንያቱም እሷ እናቷ እኔን ስትሰጠኝ እኮ እንኳን እሷ እኔንም ትናፍቃለች። ውበታ ምክንያቱም መባጃችን አደለም። ብዙ እናቶች ታገኛለህ፣ አክስቷን፣ አጎቷ ወንድማ ያል ቆጥረህ ማጨርሰው ቤተሰብ ሁሉ ታገኛለህና ድንገት እድሜያቸውን ከፍም ስለሚል በዚህ ሰዓት እናት የልጆቿን ድምጽ ትፈልጋለች። ማምሸቱ እንዳለ ሆነው በተለይ እናትች ጋር ስትሄጅ እንዳታስፈቅጅ ነው ያልኳት። በእናት አልደራደርም፣ ሌላ ነገር ግን ካለ እንዳውቀው ንገሪ ነው እንጂ በእናቷ በኩል ቴቴ ጋር መጥቻለሁ ብላ ነው የምትነግረኝና ያው ትዳር ማቅለል አይደለም የሚፈልገው። ጥብቅብቅ ስታደርገው ጥሩ አደለም። ምን ማለት ነው ጥብቅብቅ ማለት? በቃ ተቆጣጥረ የምትችለው አደለም። ማንነቷን መመለስ የምትችለው ነጻ ስታደርጋት ነው። ምክንያቱም መጀመሪያም ያገባህበት መሰረት ስላለክ መጀመሪያም እኮ የምትጠረጠር ሴት አለም ያገባው ምክንያቱም የረዥም አመት ልብስ ናት ከረዥም አመት ልብሱ ደግሞ ሌላ ልብስ አለ ምንድነው እሱ ልብሱ ወሊባሱሁም ተቁዋ ዛሊከ ኸይር ይል ትንሽም ቢሆን የጎመን ዘር ያክል የአላህ ፍራቻ አላት ብለህ ነው ያገባትና ያን ያላት ደግሞ የባሏንም የቤተሰቧንም የራሷንም ሀቅ ትጠብቃለች ብለ ስለጠበቅ ብዙም ስጋት ውስጥ የለም ምርጫው ላይ መጀመሪያ መስተካከል ያለበት ነው ቅድም እኮ አልነገርኩም እንጂ እኔም የጠየቅኩት በአብዛኛው እግር እናቷ ቤቷ የምታበዛ ብዬ ነው። ዶምቺ ልጅ አብዛኛው ጓደኛ ሸርጥ፣ ያው እግር ቤቷ የምታበዛ ምክንያቱም የሴት ልጅ ትልቁ ውበቷ ቤት ነው። ወጥተው ፊትና ላይ ነው የሚወድቁት፣ ወጥተው ፊትና ላይ ነው የሚጥሉት። ና ይህን ያክል እንኳን ወሳኝ ሆነ ካልሆነ በስተቀር ዛሬ እኔም አንተም እኮ ብዙ ከቤት ባትወጣ ብዙ ትጠቀማለህ። ሁን የስራ ውጥረት ና ምንድነው ናፍቆ የምትወጣው ስታየው ወንጀል ይዘ ሰው ለማማት ሳታውቅ ልትገባ ትችላለህ። አይንህ ብዙ ነገሮችን የሀራም ነገሮችን ጠግበህ ልትወጣ ትችላለህ። እንኳን ሴት ልጅ ብትችል አንተ ነጻ ሆነ የምትኖርበት ላይፍ ከሆነ ምታነብበት ቀርተ ምትልበት ምናምን ነገር ሰዓቶች ብታገኝ ደስ ይላል። ይላል ያ መሰረትም ስላለ ብዙ ምን ስጋት የለንም። ይሄ ማለት ግን የሆነ ሰዓት ልትጋጭ ትችላለህ። ቅድም ብለኳል። ሁሌ የኔ አይኔ የኔ ሆዴ ምናምን ቃሪያም አለው ትዳር፣ ሚጥሚጣም አለው ግጭት አለው፣ ግን በውይይት ይፈታል። ሁላችንም ጥንቃቄ ያስፈልገናል። እሱ ምንድነው ጥርጣሬን አደራችሁ ነው ያሉት ማን ያለው ነብዩ አለይሂ ሰላቱ ወሰላም አደራችሁ እንኳን ይሄ በህይወታችን በላይፋችን ይቀርና በሰው ልጆች ህይወት እንኳን ያልተረጋገጠ ወሬ እንዳናወራ ነው የከለከሉ አደራችሁ መጥፎ ጥርጣሬን ያሉ በጣም ጥንቃቄ ሁላችንም ያስፈልገና ያለበለዚያ አራት ወልዶ አምስት ወልዶ ሶስት ወልዶ አንድ ወልዶ ሊጋቡ ያሰቡት ሁሉ ይቅርብሽ ይባላል፣ ባልተረጋገጠ ወሬ። ስለዚህ እዚህ ውስጥ ያለን ሰዎች ተቀምጠን ማውራት መተራረም ያስፈልገናል። እዚህም ያለው ከዚህ ውጭ ይህን ፕሮግራምን በዚህ ሚዲያ የሚከታተለው ሁሉ ቤታችን ላይ የገባው ሸይጣን ለጠንቋይ ብለን ቤታችንን መረበሽ የለብን ለአስመሳዮችና ለዘመናዊ ሌቦች ብለን ቤታችን መተው የለብን። የቤታችን ሰላም ማስቀደም ያስፈልጋል። ያነበበን አላህ ከፍ ያደርገዋል። ያነበበን ትውልድ የበላይ አላህ ያደርገዋል። አልጋሊቡን ሁሙ ልቃሪኡን አሸናፊዎቹ አንባቢዎች ናቸው። ለስኬት የሚበቁት አንባቢዎች ናቸው። እቅራ ወረቡከ ልአክረም አንበብ፣ ቁርአንን አንበብ፣ መጽሐፎችን አንበብ፣ ሳይንሱን አንበብ፣ ታሪክን አንበብ፣ ተፈጥሮን አንበብ።

አፈላ ቶብሲሩ ነፍሶቻችሁ ራሳችሁን አታነቡ አትመለከቱም? ወደ ነፍሶቻችሁ አንተ ራስህ መጽሐፍን አንበብ፣ የአላህን ኃይል ታላቅነት ያሳያል። ራስህን ስታነቡ፣ ተፈጥሮ አፈጣጠርን ስትመለከተው